ሴቶችን በተለያዩ አደረጃጀቶች በማቀፍ የሁሉንም ጠቃሚነትና ተሳታፊነትን ማረጋገጥ ከሁላችንም የሚጠበቅ ነው። የሴቶች ጉልህ ሚና ደግሞ ለሀገራችን ብልጽግና፣ ለሀገራችን ለንሰናዊ እድገት ዋነኛው የጀርባ አጥንት ነው እንላለን። እንግዶቻችን ጠንካራ የሴቶች ልማት ህብረት የሴቶች ተሳትፎና ጠቃሚነት በሚል መሪ ቃል የነቶን የክብር ስራዎቻችንን እዚህ ቃኝተዋል። አሁን እንግዲህ የጉብኝታቸውን መባታቸውን የምንጀምር ይሆናል። ስትሮንግ ወመንስ ዴቨሎፕመንት ዩኒየን ፎር ወመንስ ኢንጄድሜንት n ዘር dng እንደ እራመጣችሁ ጠንካራ የሴቶች ልማት ምረት ለሴቶች ተሳትፎና ጠቃሚነት ስልጤ ዞን በተለይም ደግሞ ከፍቅርና ከደጋጎቹ ምድር ከድሬዳዋ ከተማ አስተዳደር ተገኝተውልናል።

የቆንጆዎች የልማት ወዳዶቹ የሴቶቻቸ በጉሉ ከሚታይባቸው ሀገራችን ክፍሎች መካከል ቆረጃጅሰዎች ከሚገኙበት ምርት ስራ ባህሪ ከሚጠራበት ከአዲስ አበባ ከተማ አስተዳደር ጭምር እዚ ተገኝተውንናል። ፕሮግራሞቻችን የምንጀምር ይሆናል። እንኳን ደህና መጣችሁ፣ እንኳን ደህና ቆያችሁ። ክቡራትና ክቡራት ከሁሉ አስቀድሜ እንደ ስሟ ማዕከል ወደሆነችው የታታሪ ህዝብ መገኛ የሰላም ሰገነት ተምሳሌት ወደ ሆነችው ወደ ስልጤ ዞን እንኳን በሰላም መጣችሁ። ሀባይ ጎበሬት መጣሙ አርሂቡ ያምጣብኝ የዞኑ መንግስት በህዝቡ ህዝቡን ተጠቃሚና ተሳታፊ ለማድረግ ፈጣንና ቀጣይነት ያለው ልማትና ዘላቂ ሰላምን ለማረጋጋት፣ ድህነትን ለማስወገድ፣ ማህበራዊ ፍትህን ለማስፈን መልካም መስተዳደርን ለማስፈን ዘርፈ ብዙ ተግባራትን እያከናወነ ይገኛል። ሴቶች በልማት ህብረት ተደራጅተው በሁሉም መስኮች ለላቀ ተሳትፎና ተጠቃሚነት መብቃት እንዲችሉ የበነጸገ አስተሳሰብ በየአካባቢያቸው ችሮታቸውን ችግሮቻቸውን የሚፈቱበት ዕድል በማስፋት ልማትን፣ መልካም መስተዳደርን፣ የዲሞክራሲ ስርዓት ግንባታ ሂደትን ስትራቴጂያዊ ቁልፍ ሚና እንዲጫወቱና ተጠቃሚ እንዲሆኑ በርካታ የልማት ስራዎች እየተሰሩ ይገኛሉ። ይሄን ያልኩበት በቀበሌ የቀበሌ አስተዳደር ሴት አለች። ወረዳ ሴት አስተዳድራ ወታለች። የሴት ፋይናንስ ኃላፊ አለች። የሴት አፈ ጉባኤ አለች። አብዛኞቹ የንግድ አብዛኞቹ አሁን ባለው ደረጃ በመዋቅሩ ያሉት በፖለቲካው በተለይ ከፍ ያሉ ሴቶች ያሉበት ከመሆኑ መነሻ ነው። ስለዚህ ወረዳውን ማመስገን እንፈልጋለሁ። ክብርት ዊዘሮ ዘቢባ መሐመድ የማዕከላዊ ኢትዮጵያ ክልል ሴቶች ህፃናት ጉዳይ ቢሮ ኃላፊ፣ ክብርት ዊዘሮ ህክሚያ መሐመድ የደርደዋ ከተማ አስተዳደር የሴቶች ህፃናት ጉዳይ ቢሮ ኃላፊ፣ ክብርት ዊዘሮ ኦላንጋች የጋምቤላ ክልል የሴቶች ህፃናት ቢሮ ኃላፊ፣ ክብርት ዊዘሮ ዝናሽ ከተማ የአዲስ አበባ ከተማ አስተዳደር የሴቶች ህፃናት ጉዳይ ምክትል ቢሮ ኃላፊ እና የሴቶች ዘርፍ ኃላፊ፣ ከሪያ ስርሞሎ የስልጤ ዞን ሴቶች ህፃናት መምሪያ ኃላፊ፣ አቶ ዘካሪያስ ደሳለኝ የኢፌድሪ ሴቶች ማህበራዊ ጉዳይ ሚኒስትር ተወካይ፣ ክብርት ወይዘሮ አምሪያ ስራጅ የማዕከላዊ ኢትዮጵያ ክልል ሴቶች ህፃናት ቢሮ ምክትል ኃላፊ፣ ክብርት ወይዘሮ ነጅሚያ አራመቶ የማዕከላዊ ክልል ሴቶች ህፃናት ቢሮ ምክትል ኃላፊ፣ አቶ ከድር ዳገባ የስልጤ ወረዳ ዋና አስተዳደር ክብርት ዊዘሮ መኪያ ዩኑስ የስልጤ ዞን ሴቶች ህፃናት ማህበራዊ ጉዳይ ዘርፍ ቋሚ ኮሚቴ፣ የተከበራችሁ የስልጤ ወረዳ አስተባባሪ አካላትና አመራር አካላት፣ የተከበራችሁ የስልጤ ዞን ሴት አደረጃጀት አመራሮች፣ የተከበራችሁ የአሳኖ ቀበሌ ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተከበራችሁ ሁሉም አካባቢ የመጣችሁ እንደየፕሮቶኮላችሁ የፕሮግራሙ ተሳታፊዎች የታታሪ ና ስራወዳጅ ህዝቦች መገኛ የአብሮነትና መቻቻል ተምሳሌትና የሰላም ሰገነት ወደ ሆነችው ስልጤ ዞን ረቤ ከተማ እንዲሁም በስልጤ ዞን ስልጢ ወረዳ የአሳኖ ቀበሌ እንኳን በሰላም መጣችሁ። ሀባይ ወገሬት መጣሉ።